በትግራይ ክልል የኢትዮጵያና የኤርትራ የድንበር አካባቢዎች ምን አዲስ ነገር አለ? በትግራይ የተካሄደውን ጦርነት ተከትሎ የድንበር አካባቢዎች የተቆጣጠሩት የኤርትራ ወታደሮች በአድግራት ወደ ዛላንበሳ በሚወስደው መንገድ ላይ አስቀምጦት የነበረውን አንድ ኬላ ማንሳታቸውን የክልሉ ባለስልጣን ለሚዲያ ተናገሩ። ከሰሞኑ የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ስለመውጣቱ በተለያየ የማህበራዊ ሚዲያዎች ላይ ስሰራጭ ቆይቷል። ሁለቱን ሀገራት የሚያገናኙ የክልሉ አካባቢዎች ክፍት ስለመሆናቸውም ስነገር ነበር። ሚዲያ ያነጋገራቸው የድንበር አካባቢ ነዋሪዎችና ምንጮች ግን የኤርትራ ሰራዊት አሁንም አካባቢዎቹን ለቆ እንዳልወጣ ገልጸዋል። በዛላምበሳ፣ በራማ፣ በሽራሮና በባድሜ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር እንደሚገኙ ተናግሯል። ነገር ግን በዛላምበሳ መስመር የሚገኝ አንድ የኤርትራ ሰራዊት ኬላ ግንቦት 10 2017 ዓ.ም መነሳቱን ስማቸውን እንዳይጠቀስ የጠየቁ አንድ የክልሉ ባለስልጣን ለሚዲያ ትግረኛ ተናግረዋል ምንጩ እንደምናገሩት ኬላው የተቀመጠው ከትግራይ ጦርነት በኋላ ነበር ከአድግራት ወደ ዛላምበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያት በዚሁ መስመር የሚያልፉ ሰዎችና ተሽከርካሪዎች በኤርትራ ሰራዊት ፍተሻ ይደረግባቸው እንደነበረም ገልጸዋል። ከአዲግራት ወደ ዛላምበሳ በሚገኘው መንገድ ላይ የነበረ በኤርትራ ሰራዊት የቆመ አንድ ኬላ ለጊዜው ምክንያቱ ባልታወቀ ሁኔታ እንድነሳ ሆኗል ብሏል። በሚያልፈው ሰዎችና ተሽከርካሪዎች ላይ ይደረግ የነበረው ፍተሻ መቆሙን እንደሚያውቁ አክለዋል። ይሁን እንጂ በተለያዩ የትግራይ ክልሎች የድንበር አካባቢዎች የኤርትራ ሰራዊት እንደሚገኘው ባለስልጣኑ ለሚዲያ አረጋግጠዋል። ለምሳሌ በዛላምበሳ አዲ ሓቂ ሰፈር ዝብና ውፅኢ አካባቢ አዲስ ዓለም አካባቢ አድ በከፊል አዳስርተና የሮብ አካባቢ ዳርቻዎች የኤርትራ ሰራዊት ይገኛል ብለዋል። ከዛለምበሳ በ ሀያ ኪሎ ሜትር ርቃ በምትገኘው ፋጺ ከተማ ከ2016 አመተ ምህረት ጀምሮ የኢትዮጵያ ፌዴራል መንግስት ጉምሩክ ባለስልጣን አሁንም የኮንትሮባንድ እንቅስቃሴ እንደሚቆጣጠርም አብራርተዋል። ከዛለምበሳ ሀያ ኪሎ ሜትር ርቀት ላይ ፋጺ ላይ የኢትዮጵያ ገቢዎችና ጉምሮክ ባለስልጣን የፍተሻ ጣቢያ ስለነበር በድንበር ላይ መደበኛ ንግድ ልውውጥ ማድረግ አይቻልም ብለዋል። ሚዲያ ያነጋገራቸው የሽራሮና የራማ ድንበር አካባቢዎች ነዋሪዎችም በተመሳሳይ ኤርትራ ስራውት ለቆ አለመውጣቱን ገልጿል። አንድ የሽራሮ አካባቢ ነዋሪ በወረዳው ስር የሚገኙት አዲስ ጸጸር፣ ብችላማ፣ ሰንበል፣ ባድሜ፣ ሀዲሽ አዲ ደንቦ ጉዳሙ ና ደንቦ ሞንጌል የተባሉ አካባቢዎች በኤርትራ ሰራዊት ስር እንደሚገኙ ገልጸዋል። እነዚህ አካባቢዎች ከጦርነት በፊት የኢትዮጵያ መከላከያ ሰራዊት የነበረባቸው እንደነበሩም ተናግረው ነዋሪው በማህበራዊ ሚዲያ የሚሰራጨው ነገር ውሸት ነው፣ ሁሉም ነገር እስካሁን ባለበት ነው ያለው። ምንም አይነት የፌዴራል ኃይልም የለም፣ የትግራይ የጸጥታ ኃይልም የለም፣ የኤርትራ ሰራዊት ብቻ ነው በአካባቢው ያለው ብለዋል። በራማ ድንበር አካባቢ የሚገኙ ሌላ ነዋሪም በተመሳሳይ በኤርትራ ስራዊት የተያዙ አካባቢዎችና ድንበሩን በተመለከተ አዲስ ነገር እንደሌለ ያመልክተዋል። ከቅርብ ጊዜ ወዲህ የተወሰኑ የህዝብ ለህዝብ ግንኙነት መጀመራቸውን የሚገልጹት ነዋሪው፣ የአካባቢ ነዋሪዎች የኤርትራ ስራዊት በሚቆጣጠሩ አካባቢ ወደሚገኝ ወንዝ በመሄድ እንስሶቻቸውን ውሃ እንደሚያጠጡ ተናግረዋል። አሁን ህዝቡ ወደ ወንዝ ይወርዳል፣ አንዳንድ ነገር ያደርጋል። በጎቹን ከብቶቹን ውሃ እያጠጣ ይመለሳል። ሌላ የሚያደርገው ነገር ካለ እንደዚያ ያደርጋል። ከዚህ በፊት እንደዚህ አልተለመደም ነበር። አሁን ግን ያለው ሁኔታ ይህ ነው ብለዋል። ከኤርትራ በኩል ከብቶች፣ ግመሎችና ሌሎች እንስሳት አልፎ በሚጠጡበት ጊዜም በተቋቋመ ኮሚቴ አማካኝነት እንድመለሱ እንደምደረግ ገልጸዋል። ግመሎቹ ሲመጡ የእኛ ቲዲፎች የትግራይ ኃይሎች አሉ የእነሱም አሉ ተባብሮ ያስመልሳሉ የኤርትራ ከብቶች ወይም የኤርትራ በጎች የተለያዩ እንስሳቶች ሲመጡ እንደዚያ ጥሩ ነገር አለ ስሉ ተናግሯል። ከዚህ ውጭ ግን ይፋዊ በሆነ መልኩ የተጀመረ የህዝብ ለህዝብ ግንኙነትም ሆነ የትራንስፖርት አገልግሎት እንደሌለ ነዋሪው አስረድቷል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ደም አፋሳሽ ጦርነት ማድረጋቸውን ተከትሎ የድንበር ኮሚሽን የሁለቱን ሀገራት ድንበር ካመለከተ በኋላ መሬት ላይ ባለመወሰኑ ድረስ የሁለቱ ሀገራት ድንበር በግልጽ ሳይለይ ቆይቷል። በትግራይ ጦርነት ወቅት የኢትዮጵያ ፌዴራል መንግስት ደግፎ ሲዋጋ የነበረው የኤርትራ ሰራዊት ይገባኛል በምላቸውና በሌሎች የትግራይ አዋሳኝ አካባቢዎች መቆጣጠሩ ሲነገር ቆይቷል።